አሁን ሳይንም ጠፋ። ኑ ሃያ እንግባ፣ ኑ እንግባ። እንዴት ናችሁ? ደህና ናችሁ? ጠፋሁኝ ጠፋሁኝ ነኝ። ቤትም፣ መሳሪያንም፣ ምግብንም፣ ሁሉንም መኝታንም፣ ልብስንም ሰጠህ እልም ነገር አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናላችን ተከታታዮች እንዴት ናቸው? አልሐምዱሊላሂ ረብል ዓለሚን እንደህናነ ተመልካቻችን፣ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ዛሬ ደግሞ ይዤላችሁ የመጣሁት እንግዲህ የረመዳን ዚያራ ቪዲዮአችን ነው። ስለዚህ ተመልካቻችን፣ ዛሬም እንግዲህ በዚያራ ቪዲዮአችን እነዚህ እናት ጋር መተናል። አሁን በፊት እንግዲህ እኒህን እናት አስተዋውቀናችኋል፣ ስለ ህይወት ታሪካቸው ያሉበትን ነገር ነግረውናል። ለዩቲውብ ቻናላችን አዲስ የሆናችሁ ደግሞ እስኪ እንግዲህ ይህን ረመዳን እኒህን እናት እንዴት እየጾሙ እንዳለ ይነግሩናል። እስከ ቪዲዮአችን ፍጻሜ አብራችሁን ቆዩ እስኪ እንዴት ናቸው ሮመዳኑ? ዘንድሮስ እንዴት ነው? ደህና ነኝ። ደህና አንተ። ብቻ እዛ መስጊድ ሂጂ ብለውኝ የለም አሉኝ። መስጊድ እህል እህል ተብላችሁ? አዎ። ሂጂ ያለኝ አንድ ልጅ፣ አይ ጊዜ ነኝ እነኝ መስአል። አንድ ልጅ ጠይም ነው ረዥም ነው። ሂጂ እዛ መስጊድ ሁሉ ማማዝ ተቀመጠሁም ታደርጋለሁ አሉኝ። እና ተነስቼ ልሄድ የለም፣ አልሰጡኝም። አልቆ ነው ወይስ አለቀም?

እንግዲህ ተመልካቻችን፣ እንዲህ የሚሉት እንግዲህ ታሁን በፊት ሞሰባቸውን ሸጠውት ነበረ፣ ያንን የሸጡትን ሞሰብ ደግሞ ሌላ እህታችን ገዝታላቸው ነበር። ስለዚህ አሁን ቅሪ ያለ መሰለኝ። ሞሰቤ እኮ አለ፣ አልተሸጠም። የታሁን በፊቱ ተሽጦ ነበር። የራሳችሁን እኔ የሞኩ ጊዜ ማንም ይጫዋት። ይሄው ያው ይልህ የኔ ጌታ የኔ ጉበት ይሄ ማለት ነው። እንግዲህ ተመልካቾቻችን እሺ፣ ደስ አለኝ። ለእናንተ ነው የሚጠቅመው። ይሄው ይቺም ጥላኝ ሄደች፣ ቤቷ ገባይ። ብቻዬን ነው እዚሁ ቤቱንም

አገዳም ይኸው መጡልኝ የማግደውም አላጣ ሰርቶም ላ አብር የምቀም ሰው ብቻ ያጣሁት። ብቻችሁን ነው በቃ አሁንም ያላችሁት? እሱም አሁን ኮ እንጨት ልፈልጥልኝ ነው የመጣችው። እዚሁ እንግዲህ ተመልካቻችን አሁን በፊትም ብዙ ጊዜ ነግርቸኋለሁ፣ ይህንን ቤት ኪራይ አይከፍሉም። ስለዚህ እኒህ እናት እንግዲህ አሁን ከእንግዲህ ከዛሬው ቪዲዮ በኋላ የምጠይቃችሁ እህትና ወንድሞቻችን ከዚህ ቤት መውጣት ይፈልጋሉ። ምክንያቱም ይሄ ቤቱ አሁን በፊት የሚኖሩበት ቤት ተሽጧል። ሌላ ሰው ነው አሁን የዚህ ቤት ባለቤት ማለት ነው። ስለዚህ አሁን ቤት ቢከራዩላችሁ ለብቻችሁ ቢያደርጓችሁ ትወጣላችሁ አለ፣ ወጣለሁ አንተ ስለዚህ ተመልካቾቻችን ከዚህ ከቤት ውስጥ የሚኖሩበት ቤት ተመልካቾቻችን ታሁን በፊትም በደንብ አሳይቻችኋለሁኝ ታሁን በፊትም በደንብ አሳይቻችኋለሁ። እንደምታዩት አልተመረገም፣ ግድግዳው ክፍት ነው። በዚህ ጋር ብቻ ከአንድ ግድግዳ በኩል መኖሪያ ቤት ስለሆነ በሌላው በኩል በፍልጥ ነበር የተደረገው። ቢሆንም ግን ይሄ ቤቱ ተሽጧል። አሁን እነሱ ደግሞ ውጪ ይሉኛል አይሉኝም የሚለው ነገር አስጨንቋቸዋል። ስለዚህ እናታችንን የቤት ኪራይ አሁን ላይ ከፍተኛ የሚባለው የቤት ኪራይ ወጪ የቤት ኪራይ ለቤቱ ኪራይ የሚከፈለው በወር እስከ አምስት መቶ ብር ድረስ ነው ከፍተኛ የሚባለው ማለት ነው። ስለዚህ እኒህ እናት የሚያስፈልጋቸው ነገር ብዙ ነገር የለም። የቤት ኪራቸው ቢያንስ የአመት ቢከፈልላቸውና ቤታቸው ቢፈረሽላቸው በትንሽ ነገር ከዚህ ከቤት እንግዲህ ከጭንቁ ይገላገላሉ። ያም ደግሞ የቤት ኪራውን እናገዛቸዋለን ማለት ነው። ስለዚህ የቻላችሁ እህትና ወንድሞቻችን እኒህን እናት እንድታግዟቸውና ከዚህ ቤት አሁን በፊት መውጣት አይፈልጉም ነበረ ብዙ ጊዜ ብዙ ጊዜ እንወስዳቸዋለን ያሉ እህትና ወንድሞች ነበሩ። ግን ከዚህ ቤት መውጣት አልፈልግም መሞት የምፈልገው እዚሁ ቤት ውስጥ ነው ብለውን ነበረ። ምክንያቱም ታሁን በፊት በጣም ተመችቶኛል ቤቱ፣ ምርጊቱ ባይመችም እዚህ ጎረቤት ቤት የነበረ ልጅ አለች፣ እሷ ሁሌ ስለምትንከባከበኝ ከእሷ መራቅ አልፈልግም ብለው ነበረ። አሁን ሄደች አደለም፣ አሁን ሄደች ከዚህ። ስለዚህ አሁን እሷ ከዚህ ስለሄደች ወር ሆንኩኝ ነው የሚሉት ስለዚህ አሁን ደግሞ እኔ እንግዲህ ይሄ ቤት ስጋት አለብኝ የመውጣቱ እና ያለመውጣቱ ጉዳይ ብለዋል። ላያወጧት ይችላሉ እርግጠኛ፣ እኔ ደግሞ አያወጧቸውም፣ ግን ደግሞ እነሱ መውጣት እንፈልጋለን ብለውኛል ማለት ነው። ስለዚህ ይህን ቪዲዮ የምታው እህትና ወንድሞቻችን ከስድ በሚገኘው በዋትሳፕ እና በኢሞ ቁጥራችን አናግሩን እኒህንና፣ ደግሞ ኢንሻላህ ወደ ሌላ ቤት አስተላልፈንላቸው ከዚህ የበለጠ ጥሩ ህይወት እንዲኖሩ የበኩላችንን የቻልነውን እናደርጋለን ላቸዋለሁ ተመልካቻችን። እሺ ዛሬ እንግዲህ እኔ ደግሞ የመጣሁት እንደታሁን በፊቱ እንግዲህ ሳውዲ አረቢያ የሚኖሩ እህቶቻችን ለናንተ እንዳደርስ ያዘዙኝ ነገር አለ። እሱን ነው የመጣሁት። እንግዲህ አሁን ኢዱም እየቀረበ አይደለ እንግዲህ እንደ ገንፎም ታደርጋላችሁ። ዛሬ ይዘንላችሁ የመጣ ነው በሳውዲ አረቢያ የሚገኙ እህቶች ናቸው። ዱዐ አስደርግልን ብለው ይሄንን አስቤዛውን ያዘዙን። ይሄ ሁለት ኪሎ ስኳር ነው። ይሄ ደግሞ አንድ ኪሎ ቡና ይሄ ደግሞ ሩዝ ነው። ሁለት ኪሎ ሩዝ። ይሄ ደግሞ ዘይት። ይሄ ደግሞ አምስት ኪሎ ዱቄት። ይሄንን ያደረጉላችሁ በሳውዲ አረቢያ የሚገኙ በጀማአ ወይንም ደግሞ አንድ ላይ ሆኖ ነው እህቶች ናቸው፣ ይሄንን ያደረጉላችሁ። ከዚህ በተጨማሪ ደግሞ ሌላ አንድ እህታችን ደግሞ እች በሳውዲ አረቢያ ነው የምትኖረው፣ ለብቻዋ ነው የምትኖረው። ሀጃ አለኝ የጀመርኩት፣ ብዙ ሀጃዎች አሉኝ፣ የጀመርኳቸው ጉዳዮች አሉኝ እና ይሄ ጉዳይ፣ ይሄ ሀጃ እንዲያልቅልኝና ና አላህ ሀሳቤን እንዲያሳካልኝ ብላ ይሄንን ሀሳቤን ያሳካልኝ ብላ ይህን ይሄን 2500 ብር ደግሞ በእጅ ስጥልኝ ብላ። እቺ ለብቻው አንድ እህት ናት። 2500 ብር እነዚህን ደግሞ ሌላ እህቶች ናቸው። እስኪ ዱአ አድርጉላቸው። አንተ ነህ እነሱ ምን ያወኳቸው ሁኑልኝ፣ ክፋይን ካብኝ። አሜን። ያሰበችው አሁን ሮመዳን ታርቅ። አሜን። ይሄ እንግዲህ የ400 ብሩ ቡና ነው።

አንተ ለ አረ አንተ ምን ትደረጋለህ? ውሴን እንደው ምን አረጋሃለህ? ውሴን በ ስለብስ፣ ብርድ ልብስንም ስለብስ፣ መኝታውንም ትተኛ። የሚያጽድልኝ አጣሁኝ እንጂ እንደው ይሄው ሞልቶ ተረፈ። እንደውም ሞልቶ ይሄ ደግሞ እዚህ ውስጥ ያለው ተረፈ። እዚህ ውስጥ አሁን ይሄን ትጠጣላችሁ። ይሄን ደግሞ ከኢድ በኋላ ጾሙ ሲወጣ ትጠጣላችሁ። ስለዚህ ተመልካቻችን፣ ዛሬ ይዤላችሁ የመጣሁት የሮመዳን ዚያራ ቪዲዮአችን ያያችሁት ይመስላል ከሁለት ተለያዩ እህቶች የተላከልን ስጦታም፣ እኛ ደግሞ ይዘመተን ለእናታችን አስረክበናል ማለት ነው።